ብሮታይ ሰላምታችን በያላችሁበት ድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ነጥቦቹን በቅድሚያ የፕሬዚዳንት ኢሳያስ አፈወርቂ የንግግርና የኤርትራ ነጻነት ቀንን በተመለከተ የሚሰጠው ምላሽ እንደቀጠለ ነው። አቶ ጀዋር መሐመድና አቶ ጌታቸው ረዳ የሚጠቀሱ ናቸው። የብልጽግና የጦርነት ፕሮጀክትን ከመሩ ጀነራሎች መካከል አንዱ ደግሞ ኢሳያስ ለአብይ እጁን ይሰጣል እኔም ዘምታለው ብለዋል። በዝርዝር የምንመለከተው ጉዳይ ይሆናል። ጀነራል አበባው ታደሰ ቀይ ባህርን አንስተው ኤርትራ ላይ ያነጣጠረ የተባለለትን ዛቻ ሰምቷል። የኤርትራ ጦር ችግር የኔም ችግር ነው ሲሉ የሚታወቁት እኒ ጀነራል አሁን ይደክማሉ ሲሉ ተናግረዋል። ሰሙታላችሁም በአማራ ክልል ርዕሰ መዲኗ ባህር ዳር ዙሪያ ያሉ ስፍራዎችን ጨምሮ ውጊያ መደረጉ ተሰማ። አቶ እስክንድር ነጋ የአሜሪካ ጥሪና የድሮን ጥቃቱን በተመለከተ ተናግረዋል። ጄኔራል ጌታቸው ጉዲና ደግሞ የሚዋጉን ኃይሎች ምኞት ስልጣን መያዝ ነው ብለዋል። ይህንንም ይዘናል። እያንዳንዱ ኢትዮጵያዊ 75 ሺህ ብር ወይንም 576 ዶላር አካባቢ የውጭ እዳ አለበት ተባለም። ጠቅላይ ሚኒስትሩ የኢትዮጵያን የውጭ እዳ በግማሽ ቀነስን ባሉ በጥቂት ወራት ልዩነት ነው ይህ ሪፖርት የወጣው። እንቃኘዋለን። ይህ በእንዲህ እንዳለ ርዕሰ መስተዳድሩ ሀገሩ ምንም ገንዘብ የሌለው ሆኗል ሲሉ ተናግሯል። የብልጽግናው አውሮፕላን ተሳፋሪዎች የማይወዱት ምንም መስራት አልቻልንም ብርም ወድቋል የሚለው ንግግርንም አሰምተዋል። ትሰሙታላችሁም። በአሜሪካ እርዳታ መቀነስ ሳቢያ በታዳጊ ሀገራት የተፈጠረው ችግር የሚያሳፍረኝ ነው ሲሉ ዶክተር ቴድሮስ አድሃኖም ገለጹ። እንዲያም ሆኖ መልካም አጋጣሚ ይዞ የሚመጣ ነው ሲሉም አስረድተዋል። ሌላኛው መረጃችን ነው። በኢትዮጵያ ውስጥ በዝንጀሮ ፈንጣጣ ኤምፖክስ የተያዘ ሰው ተገኘ። በኤምፖክስ የተያዘ ሰው የተገኘው ሞያሌ ከተማ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፕሬዝደንት ኢሳያስ አፈወርቅ የንግግርና የኤርትራ ነጻነት ቀንን በተመለከተ የሚሰጠው ምላሽ እንደቀጠለ ነው። አቶ ጇዋር መሐመድና አቶ ጌታቸው ረዳ የሚጠቀሱ ናቸው። የብልጽግና የጦርነት ፕሮጀክትን ከመሩ ጀኔራሎች አንዱ ደግሞ ኢሳያስ ለዐቢይ አህመድ እጁን ይሰጣል እኔም ዘምታለው ብለዋል። ፕሬዚደንት ኢሳያስ አፈወርቄ ትናንት ያደረጉት ንግግር በኢትዮጵያ ውስጣዊ ጉዳይ ላይ በርካታ ነጥቦች ያነሱበት እንደነበር የሚታወስ ነው። የብልጽግናው መንግስትን በወረፉበት ማብራሪያቸው ለጦርነት ምክንያት የሚያቀርቡት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት የአፋር ህዝብና መሬትን እንደ መቀስቀሻ በመጠቀም ነው ሲሉ ነበር የከሰሱት። ይህንን ንግግራቸውን ተከትሎ ምላሽ የሰጡት አቶ ጀዋር መሐመድ ናቸው። ኢሳያስ የቀድሞ የጦርነት አጋራቸው አብይ አህመድን የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ አራማጅ በማለት መክሰሳቸውን የሚጠቅሱት አቶ ጀዋር፣ ነገር ግን መታወቅ ያለበት ኦሮሞማ የፖለቲካ አይዲዮሎጂ አለመሆኑን ነው ይላሉ። የኦሮሞ የባህልና ሌሎች ማንነቶች መገለጫ መሆኑን በመጥቀስ እንዲያም ሆኖ አብይ ኦሮሞ እና ሴቶቹን የማይወክል ሰው መሆኑን መረዳታቸው መልካም ነገር ነው። ምንም እንኳን ሰባት ዓመታት ድረስ መዘግየት ባይኖርባቸውም በማለትም አክሏል። የፕሬዝደንቱ ንግግር በሁለቱ መንግስታት መካከል ያለውን ውጥረት ደረጃ የሚያሳይ ነው ይሉና ሁለቱም አካላት ሌላ አውዳሚ ጦርነት ውስጥ ከሚከት መንገዳቸው ይታቀቡ ሲሉም ጠይቋል። የዚሁ ውጥረት ማሳያ የሆነው ደግሞ ጠቅላይ ሚኒስትር አብይ አህመድ ከአራት ዓመታት በፊት ትግራይ ላይ ሰራዊታቸውን አዝምተው በሶስት ሳምንታት ጦርነት አሸነፍኩ ባሉበት ወቅት ከእርሳቸው ጎን ሆኖ የተዋጉት ብቸኛው የትግራይ ተወላጅ ወታደራዊ አዛዥ የሆኑትና በድል ቁርሱ የፓርላማው የወታደራዊ አዛዦች ሞገሳ ወቅትም ሀገር ወዳዱ በሚል ተጠርተው የነበሩት ሌትነንት ጀኔራል ዮሐንስ ገብረመስቀል ትናንት ያደረጉት ንግግር ነው። ኢሳያስ እና ሻቢያ እንዳሆኑ ልንጠፋ ነው የሚል ስጋት አጋጥሟቸው አያውቅም ያሉት ጀነራሉ፣ አስመራ ያለው ጭራቅ በቃ መባል አለበት ሲሉ አንስተው በኢትዮጵያም፣ በትግራይ አማራና ኦሮሚያ እንዲሁም በአፋር እጁን አስገብተዋል ብለው ኢሳያስን ለማዳን የሚሰለፍ የትግራይ ህዝብም ካለ እንጫረሳለን ሲሉ ተደምጧል። መንግስት ጥሪ ባያቀርብልኝም ወደ ግንባር ይሄዳለው፣ ኢሳያስም ለዐቢይ እጅ የሚሰጥ ይመስለኛል ሲሉም ነው ያከሉት። ሻቢያ ጋር እምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እንሄዳለሁ ሄዳለሁ። ኢሳያስን ለማዳን የትግራይ ህዝብ ወደዚህ መጠቀሚያ እንዲሆን ማድረግ ደግሞ የመጨረሻ ጥፋት ነው። የመጨረሻ ነው ምልህ። ዝም ብሎ ተራ ጦርነት ምናምን ስሙ ስሙ ጦርነት ሊሆን ይችላል። ለትግራይ ህዝብ የመጨረሻ ነው። ስለዚህ አብረን ነው የምንጨረሰው ማለት ነው። ማንም አይቀርም የናውቀን አብረን እንሄድላለሁ ኤርትራ ድምጥዋት አጠፋለች ብያለሁ። ሰው ይመን አይመን የራሱ ጉዳይ። ኢሳያስ በራሻ አድርጎ ይሁን በማንም ከደርግ ጋር ሊደራደር የመጨረሻ ህልውና ስትሆን እጁ ይሰጣል። አሁን ነው የምልህ። አሁንም ኢሳያስ ትግራይን አስበልቶ ለዶክተር አብይ እጁ ሊሰጥ ይችላል እኒህ ጀነራል የህወሀት ሰዎችን በድጋሚ በወነጀሉበት ማብራሪያቸው ጽንፈኞች ሲሉ ገልጿቸው የሆነ መስዋዕትነትም ተከፍሎ ቢሆን እርምጃ ይወሰድ የሚል ጥሪ ሲያቀርቡም ተሰምቷል። በአማራም፣ በትግራይ በኦሮሚያም ያሉ እጃቸው መቆረጥ አለበት ሲሉም አክሏል። የትግራይ የፖለቲካ ኃይልን ትግራይ የቀረም አፋር ለትጥቅ ትግል የተቀላቀለና ሲቪሉም ጌታቸውን ተከትሎ ወደ አዲስ አበባ የመጣ በሚል መደብ ያስቀመጡት እኒህ ጀነራል አቶ ጌታቸው ረዳ ከሰሞኑ የትግራ ጦርነት ማስቀረት አይቻልም ነበር በሚል የቀረቡትን ሀሳብ በጣም አሳዛኝ ሲሉ ተቃውመውታል። እንዲህ የተባሉት አቶ ጌታቸው ረዳ ደግሞ ለኤርትራ ሕዝብ በሙሉ መልካም የነጻነት ቀን የሚል መልእክት ነው ያሰፈሩት። ጀነራል አበባው ታደሰ ቀይ ባህርን አንስተው ኤርትራ ላይ ያነጣጠረ የተባለለትን ዛቻ ሰምተዋል። የኤርትራ ጦር ችግር የኔም ችግር ነው ሲሉ የሚታወቁት እኒ ጀነራል አሁን ይዳከማሉ ሲሉ ተሰምተዋል። ምክትል ኤታማዦር ሹሙ ኤርትራን በስም ባይጠቅሱም አንዳንድ የራሳቸውን ፍላጎት ሊጭኑብን የሚሯሯጡ ሀገራት እያሉም ቀይ ባህርንም እየጠቀሱ ያቀረቡት ማብራሪያ የተዘጋጅተናል ጭብጥ ያለው ነው። በእርግጥ እኒ ጀነራል የሚታወሱት ጋብዘው ካስገቡት የኤርትራ ጦር ጋር ሆነው ኢትዮጵያውያንን በማስገደል ሲሆን ለዚህ ሉዓላዊነትን ጥሶ ለፈጸመው ውለታው ደግሞ የሻቢያ ጦር ችግር የእኛም ችግር ነው ደሙም ደማችን ነው እያሉ እንዲህ ውዳሴ ያቀርቡ ነበር። ሺ ከፍለናል፣ እንደ ኤርትራ ሰራዊት ሺ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው፣ የኛ ችግር የኤርትራያኑ ችግር ነው። ከትናንት በስቲያ የልዩ ዘመቻዎችና ወታደር አመራሮችን ሰብስበው ያደረጉት ንግግር ግን አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉ የሚል ነው። የውስጥ ተዋጊዎቻችንን አስታጠቁብን ወዘት የሚለውን ደግሞ ከዚህ በፊትም በተለያዩ አዳራሾች ኤርትራ ናት ብለው ገልጸውት የሚያውቁት ነውና ይሄኛው ንግግራቸውን በዛ መልኩ ነው የቀረበው። አስከትለው ያነሱት ደግሞ ቀይ ባህር ይገባናል ያሉበት ሲሆን የቀይ ባህር የወደብ አማራጭን መጠቀም አለብን ማለታችን እንደ ስህተት ቆጥረውት የሚንጫጫሉ ሲሉ አብራርተዋል። በንግግራቸው የአማራና ኦሮሚያ ክልል ወጣቶችን ለሆዳቸው ያደሩ ጭንቅላታቸው የደረቀ የስልጣን ጥመኞች ሲሉ ነው ጀነራል አበባው የወረፉት። የጭንቅላታቸው ሀሳብ ደርቆ ለሆዳቸው ያደሩ ጽንፈኞችና አሸባሪዎች የስልጣን ጥማቸውን ለማርካት እንደ ባንዳ ሆነው ተሰልፈውብናል ይላል የኒ ጀነራል ንግግር አሁን አሁን በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ችለናል ሲሉም ዛቻ አክለውበታል። ትናንት የኢትዮጵያ ሕዝቦች የራሳቸውን ምርጫ ወስዷል፣ በብልጽግናው አገዛዝ ላይ ተቃውሟቸውን ለማጠናከር እየተዘጋጀ ነው ሲሉ ንግግር ያደረጉት ፕሬዚደንት ኢሳያስ አፈወርቂም የኤርትራ ሕዝብና መንግስትን ለመተንኮ ስለታቀደ ሴራ የኢትዮጵያ መንግስት የጦር መሳሪያ ግዥና ወታደራዊ ዝግጅት ላይ ነው ማለታቸው የሚታወስ ነው። በአማራ ክልል ከርዕሰ መዲኗ ባህር ዳር ዙሪያ ያሉ ስፍራዎችን ጨምሮ ውጊያ መደረጉ ተነገረም። አቶ እስክንድር ነጋ የአሜሪካ ጥሪና የድሮን ጥቃቱን በተመለከተ ተናግሯል። ጀነራል ጌታቸው ጉዲና የሚዋጉን ሀይሎች ምኞት ስልጣን መያዝ ነው ብለዋል። በአማራ ክልል ቦታና ጊዜው የለያይ እንጂም በተለያዩ አካባቢዎች የሚፈጸሙ ጥቃቶችና እየደረሰ ያለው ጉዳት ግን መቆሚያ አላገኘም። ዛሬም በክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ወንዳ አጣ ተብሎ በሚጠሩ አካባቢም በካምፕ ላይ ጥቃት ተፈጽሞ በርካ የመንግስት ኃይሎች ላይ ጉዳት ደርሷል። በተመሳሳይ ከባህር ዳር አዴት እስከ አቸፈር ድረስ ባሉ አካባቢዎች የጎዲ ዴንሳባታም፣ ቆቀር፣ ምላጭ በር ወዘተ በተባሉ ስፍራዎች ላይ ለስምሪት በወጡ የመንግስት ወታደሮችና የፋኖ ኃይሎች መካከል ውጊያ መደረጉ ታውቋል። የፋኖ ኃይሎች በርካታ የነፍሰ ወከፍ መሳሪያ የተገኘበት ነው ብለውታል። በዚሁ በጎጃም ቀጠና ፍኖተ ሰላም አቅራቢያ ሸንበቁማ በተባለ ስፍራ በክልሉ የጸጥታ ኃይሎች ካምፕ ላይ ጥቃት ተፈጽሞ እንዲሁ ኢትዮጵያ ላይ ጉዳት ደርሷል። በሰሜን ወሎ ዞን ከወልዲያ ቅርብ ርቀት ሳንቅ አካባቢም በጉዞ ላይ በነበሩ የመንግስት ኃይሎች ላይ የደፈጣ ጥቃት ሲሰነዘር፣ በደቡብ ወሎ ወግድ ጎረንጂም፣ እንደዚሁም አምባሰል ተራራማ ስፍራዎች ላይም የታኩስ ልውውጥ ነበር። የክልሉ አሁናዊ ሁኔታ እንዲህ በሚገለጽበት በዚህ ወቅት የሀገሪቱ ወታደራዊ አዛዦች ደግሞ ሰራዊቱን ጭምር አላስፈላጊ መስዋዕትነትን እያስከፈል ያለውን የእርስ በርስ ጦርነት ለማስቆም የብልጽግናው መንግስት ፖለቲካዊ መፍትሄ ይሰጥ ዘንድ ግፊት ከማድረግ ይልቅ ጽንፈኛውና ሽብርተኛው ስልጣና ያገኙ ተደምስሷል የሚል ዛቻ ላይ ናቸው ጄኔራል ጌታቸው ጉዲና የውጭ ጠላቶቻችን አጀንዳን ለማስፈጸም በሀገር ውስጥ ሌባና ፖሊስ የሚጫወቱም የጽንፈኛና የሽብር ኃይሎች አሉ ሲሉ ይጀምሩና እያከሰምናቸው ነው በማለት ይቀጥላሉ የሚዋጉን ሀገር ለማፍረስና ስልጣን እንይዛለን በሚል ከንቱ ምኞት ነው በማለትም ያክላሉ ሀገር ከፈረሰ የሚያዘው ስልጣን ምን እንደሆነ ባይገልጹም የሆኖ ሆኖ በቅርቡ የአሜሪካው አምባሳደር ያቀረቡት ጥሪ ግን መሰረታዊ ነው ብልጽግና እስካሁን የሰጠው ባይኖርም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በጉዳዩ ላይ የሰጡትን ምላሽ በተመለከተ ግን መዘገባችን የሚታወስ ነው። አቶ እስክንድር ነጋ ደግሞ የአምባሳደሩን ጥሪ በአውንታ እንመለከተዋለን ብለው ይሁን እንጂ አምባሳደር ማሲንጋ ባስተላለፉት ቀዳሚ መልእክታቸው የፌደራል መንግስቱ በራሱ ዜጎች ላይ የሚያደርገው የድሮን ጥቃትን በአስቸኳይ ያቁም በማለት መሬት ላይ ያለውን እውነታ የሚገልጽ የህዝባችንን ህመም የሚጋራ መልእክት አስተላልፎ የነበረ ቢሆንም፣ ምክንያቱ ግልጽ ባልሆነ ሁኔታም በሰዓታት ልዩነት ውስጥ ይ ይህንን የመልእክታቸውን ጭብጥ እንዲወጣ መደረጉን ተመልክተናል ሲሉ አንስተዋል። ይህ መሆኑ አሜሪካ ለዘመናት ያዳበረችውን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችና ጦርነቶችን በሰላም ለመፍታት እያደረገች የምትገኘውን ሰፊ ጥረት የሚያግዝ አይደለም። እንዲያውም በተቃራኒው አገዛዙ በግትር የጦረኝነትና የጨፍጫፊነት ፖሊሲው እንዲጸናም፣ ራሳቸውን ከመንግስታዊ የጅምላ ጭፍጨፋ እየተከላከሉ የሚገኙትን ተፋላሚዎችን ደግሞ ተጠራጣሪ እንዳያደርጋቸው ስጋት አለን ሲሉም ገልጿል። እያንዳንዱ ኢትዮጵያዊ 75 ሺህ ብር ወይም 576 ዶላር አካባቢ የውጭ እዳ አለበት ተባለም። ጠቅላይ ሚኒስትሩ የኢትዮጵያን የውጭ እዳ በግማሽ ቀነስን ባሉ በጥቂት ወራት ልዩነት ነው ይህ ሪፖርት የወጣው። የብልጽግናው ፕሬዚደንት ባለፉት ዓመታት ደጋግመው ሲናገሩ ከሚሰሙ ጉዳዮች መካከል አንዱ ያለፈው ስርዓት የተበደረውን የውጭ ብድር ስከፍል ኖርኩ የሚለው ይገኝበታል። ባለፉት አምስት ዓመታት ኢትዮጵያ አንድ ብር ኮመርሻል ሎን ሳትወስድ 9.9 ቢሊዮን ዳላር ከፍላለች። 9.9 ቢሊዮን ዳላር በአምስት አመት ውስጥ ያ የተከማቸውን የዕዳ ስብራት ለትውልድ ማሸጋገር የለብንም በሚል መርህ የነበረን ዕዳ እየከፈል ተጨማሪ ሳንበደር ነው ይሄ ሁሉ ተአምር የሠራ ነው። የሰሩት ታምር ምኑ ነው የሚለው ጥያቄ እንዳለ ሆኖም በእርግጥ ከፈልኩ የሚሉት ገንዘብስ የሀገሪቱ ሀብት አይደለም ወይ የሚለው ግን ሌላ መሰረታዊ ጥያቄ ነው። እሳቸው ብድር ሳንወስድ እየከፈልን ተአምር ሰራን ቢሉም እውነታው ግን ሀገሪቱ ከፍተኛ ብድር ውስጥ መግባቷን የሚያረጋግጥ ነው። ጠቅላይ ሚኒስትሩ ባሳለፍነው የካቲት ያደረጉት ንግግር ደግሞም የሀገሪቱን የውጭ እዳ በእጥፍ እንዲቀንስ አደረግኩ ያሉበትም ነበር።

ይህን ንግግር ባደረጉበት ተመሳሳይ ሰሞን የዓለም ባንክ ያወጣው ሪፖርት ደግሞም የኢትዮጵያ የውጭ እዳ ወደ 33 ቢሊዮን ዶላር ማሻቀቡን የሚገልጽ ነበር። እያንዳንዱ ኢትዮጵያዊ በወቅቱ የነበረው ምንዛሬን ተከትሎ 32 ሺህ ብር እዳ ነበረበት እንደማለት። ከሰሞኑ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ያወጣው ሪፖርት ደግሞ እያንዳንዱ ኢትዮጵያዊ ያለበት የውጭ እዳ መጠን 75 ሺህ ብር ማለትም 576 ዶላር አካባቢ ደርሷል ይላል። አሶሲሽኑ የሀገሪቱን ከ221 23 የኢኮኖሚ አፈጻጸም አስመልክቶ ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን የዘመን ቀመር እስከ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር ደርሷል ይላል። ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ኢትዮጵያ የነበረባት የውጭ እዳ መጠን በዓለም ባንክ ሪፖርት መሰረት 28 ቢሊዮን ዶላር አካባቢ መሆኑን ልብ ይሏል። ማህበሩ የብድር ጫናው እንዲበዛ ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶች አለመስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነስ መምጣት ዋና ዋናዎቹ እንደሆኑም በሪፖርቱ ላይ ተጠቅሷል። የብልጽግነ መንግስት የሚመካበት የኮሪደር ልማት ላይ አንድም የውጭ ገንዘብ እንደማያወጣ አሳውቋል። እናም ይህ የውጭ ብድር የት ላይ ነው እየዋለ ያለው የሚለው ጥያቄ ከተነሳም በአብዛኛው በጦርነት ፕሮጀክቶች፣ በቤተ መንግስትና ፓርክ የሚል መልስ ይገኛል። ማህበሩ በሪፖርቱ ባለፉት አምስት ዓመታት የኢትዮጵያ መንግስት ተገማች አለመሆን፣ የህዝብ እምነት ማጣት፣ መግባባት ያልተደረሰባቸው የልማት ስራዎች መኖር የጦርነትና የውጭ ኢንቨስትመንት እንቅስቃሴዎች መቀነስም የመንግስትን አቅም እንዳዳከሙ ታመላክቷል። ይህ በእንዲህ እንዳለ ርዕሰ መስተዳድሩ ሀገሩ ምንም ገንዘብ የሌለው ሆኗል ሲሉ ተናግሯል። የብልጽግናው አውሮፕላን ተሳፋሪዎች የማይወዱትን ምንም መስራት አልቻልም፣ ብርም ወድቋል የሚል ንግግርም አሰምቷል። በቅርቡ በዛው በጎረቤታቸው ኬንያ ተገኝተው የሶማሊያ ክልል ርዕሰ መስተዳደር ሙስጠፋ መሐመድ ያደረጉት ንግግር መነጋገሪያ ነበርም። 150 ዓመታት ሲገዙን የነበሩ ጨቋይ ስርዓቶችን አሸነፍ ናቸው ሲሉ የገለጹበት። ከዛ ቀጥሎ መነጋገሪያ የነበሩበት ጉዳይ ደግሞ ኬክ አሰርተው ሰዎች ሰዎችን ሲያጎርሱ የታዩበት ክስተት ነው ይህንን ተከትሎ ነው እንግዲህ ስለምን ክልል ውስጥ የልማት ስራዎች አልተሰሩም የሚል ጥያቄ የቀረበላቸው ርዕሰ መስተዳደር ሙስጠፋ መሐመድም በኢንቨስተሮች መካከል ቁመው ያስተላለፉት መልእክት ኢትዮጵያ ውስጥ ኢንቨስት አታድርጉ የጦርነትና የማጣት ሀገር ሆኗል የሚል ትርጓሜ የተሰጠባቸው ሆኗል ሀገሩ ምንም የለውም። ጦርነት ውስጥ ገብቷል። ምንም መስራት አይቻልም። ገንዘብ የሚባል የለም። ምንም ገንዘብ የለም። ቶታሊ ላለፉት አራት ዓመታት ጦርነት ውስጥ ነው ያለነው። የኢትዮጵያ ብር በፊት የነበረው ዋጋና አሁን ያለው ዋጋ እንዴት እንደወደቀም ታውቃላችሁ። ይህ ንግግራቸው እየተንሳፈፍን ነው፣ ሀገሩ በተአምራዊ እድገት ላይ ነው፣ መከናወን ሆኖልናል የሚሉትን የአራት ኪሎን ሹማምንትን የሚያስደስት እንደማይሆን አያጠራጥርም። እንዲያም ሆኖ ገንዘብ የለውም በሚሉት ሀገርና ሶማሌ ክልል ለውሃ ፕሮጀክት ተመድቦ የነበረም በቢሊየን የሚቆጠር ገንዘብ መመዝበሩ ግን የሚታወቅ ነው። በእርዳታ መቀነስ ሳቢያ በታዳጊ ሀገራት የተፈጠረው ችግር የሚያሳፍረኝ ነው ሲሉ ዶክተር ቴድሮስ አድሃኖም ገለጹ። እንዲያም ኩኖ መልካም አጋጣሚን ይዞ የሚመጣ ነው ሲሉም አስረድቷል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከቴሌግራፍ ጋዜጣ ጋር በነበራቸው ቆይታ የዶናልድ ትረምፕ አስተዳደር ያሳለፈው ውሳኔም እርዳታን በሚሹ ዜጎች ሕይወት ላይ ያሳድረውን ተጽዕኖ የሚያብራራ ነው። ዋና ዳይሬክተሩ አሜሪካ ለታዳጊ ሀገራት የምትሰጠው እርዳታ በከፍተኛ ደረጃ መቀነሷ የፈጠረው የሚባለው ቀውስ የታዳጅ ሀገራትን የጥገኝነት መጠን ስለሚያሳይ እንደ አፍሪካዊነት ያሳፍረኛል ሲሉም ለጋዜጣው ተናግሯል። ሆኖም የዓለም አቀፍ እርዳታ ማሽቆልቆሉ በረጅም ጊዜ የጥገኝነት ስነ ልቦናን በማስወገድ ለታዳጅ ሀገራት መልካም አጋጣሚ ይዞ እንደሚመጣም ነው ዶክተር ቴድሮስ ተስፋቸውን የገለጹት። በርካታ ሀገራት አሁን የውስጥ አቅማቸውን በማሰባሰብ ለውጥ ማምጣት ጀምሯል። የራሳችን ችግር ነው፣ ስለዚህ ራሳችንን መፍትሄው ማለትም ጀምሯል ሲሉም አንስቷል። በተለይም በረጅም ጊዜ ታዳጅ ሀገራት ራሳቸውን ከእርዳታ ጠባቂነት ለማላቀቅ እንዳጋጣሚም ነው ሲሉም ነው ያነሱት ዶክተር ቴድሮስ አሜሪካ ለታዳጅ ሀገራት የምትሰጠውን እርዳታ ከማቋረጧ በፊት ስድስት ወር ወይም አንድ አመት የመሸጋገሪያ ጊዜ ብትሰጥ ይሻል ነበር በማለትም ለጋዜጣው አስረድቷል አሜሪካ የዓለም የጤና ድርጅት የገንዘብ ድጋፍ መስጠት ማቆሙን ተከትሎ ቻይና በቀጣዮቹ አምስት ዓመታት ለድርጅቱም አምስት መቶ ሚሊዮን ዶላር እንደምትለግስ ሰሞኑን መግለጹ አይታወሳል

በኢትዮጵያ ውስጥ በዝንጀሮ ፈንጣጣ ኤምፖክስ የተያዘ ሰው ተገኘም። በኤምፖክስ የተያዘ ሰው የተገኘው ሞያሌ ከተማ ነው። በጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ቫይረሱን አስመልክቶ የጋራ መግለጫ ሰጥቷል። በዚህም ኢንስቲትዩቱ በሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በተወሰደው ናሙናም በኤምፖክስ ቫይረስ የተያዘ ሰው ማግኘቱን እንዳረጋገጠ ይፋ አድርጓል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ያለው ህጻን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ መቻሉ ተገልጿል። የህፃኑ አባትም ወደ ጎረቤት ሀገር ሂዶ የነበረ መሆኑ መታወቁና የሄደባቸው አካባቢዎች እንደዚሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ እንደተጀመረ ይፋ ተደርጓል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የህክምና ክትትል እየተደረገላቸው ሲሆን፣ እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ተብሏል። ኤምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚያሳያቸው ምልክቶች ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲስተዋል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራና ህክምና አገልግሎት እንዲገኝም ጥሪ ቀርቧል። እንደዚሁም የግልና የእጅ ንጽህናን በመጠበቅ መሰል ምልክቶች ካሉባቸው ታማሚዎች አካባቢም የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ ማድረግ ይገባል ተብሏል። በአሁኑ ወቅት በዚህ በሽታ በተወሰነ ቦታ ብቻ የተለየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗር መቀጠር ይችላል፣ ሲሉም የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስረድቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን፣ ቸር ያሰማን።